እጅግ አሳሳቢና ሀገራችንን በዓለም አቀፍ ደረጃ እንዲሁ በአሉታዊ መንገድ ከሚያስነሱ ጉዳዮች አንዱ የሆነውን የትራፊክ አደጋ ወደሚመለከት ጉዳያችን አለፍን። በሀገራችን የትራፊክ አደጋ ሲደርስ ዓለም አቀፍ መገናኛ ብዙኃን ጉዳዩን ሲዘግቡት የሚጠቀሙበት አንድ ቋሚ ያገላለጽ አለ ሮድ አክሲደንትስ አር ኮመን ኢን ኢትዮጵያ የምትል እንደዚህ ያለውን መረጃ ደግሞ አልጀዚራ በቅርብ ታህሳስ ወር ላይ በዚህ ጉዳይ ላይ የዘገበውን ዘገባም ማንሳት እንችላለን። በርከታ ያለ ጊዜ እንዲ አይነት ነገር ይነሳል። ስማችን በክፉ ነው የሚነሳው። አንድ ጉዳይን እናንሳ አያይዘን ባሳለፍነው ወር የካቲት 13 በወሊሶ አካባቢ ስድስት የአንድ ቤተሰብ አባላት ሕይወታቸውን ያጡበት የትራፊክ አደጋ ነበረ። አደጋው የደረሰባቸው የቤተሰብ አባላት ለሌላ ለቅሶ የቀብር ስነ ስርዓት ወደ ጉራጌ ዞን የሚጓዙ ነበሩ። ባልና ሚስት፣ ሁለት የወንድማማች ልጆችም ይገኙበታል። አው ቀደም ሲል ለማንሳት እንደሞከር ነው የአንዲት እናት ቀብር ላይ ለመገኘት ይጓዙ በነበሩ የቤተሰብ አባላት ላይ አደጋው ደርሷል። በዚህ ወቅት ደግሞ ሌላው አስገራሚ የህይወት ገጽ የሟች እናት ልጅ እናቷ ከማረፋቸው ሁለት ሰዓታት ብቻ አስቀድሞ መንታ ልጆችን በሰላም ተገላግላለች። ይሁንና የእናቷንና የእናቷ ቀብር ላይ ለመገኘት ይጓዙ በነበሩ ለቀስተኞች ላይ የደረሰው አደጋ ደግሞ ሌላ የህይወት ፈተና ሆኖባታል። ባለታሪካችን ከደረሰባት ሀዘን የተነሳ ታሪኳን ሌሎች ይማሩበታል በሚል ለማካፈል ጣቢያችን ድረስ መታለች። ነገር ግን በካሜራ ፊት ለመታየት ፍቃደኛ ስላልሆነች እኛም በተወሰነ ደረጃ ማንነቷን ለመሸፈን ሞክረናል። አሳዛኝ የህይወት የጉራ ማይሌ ግጥምጥሞሿን ግን አካፍላናለች። ሰማይ ንጋቱን አያዘጋጀው። እናቴ ብዙውን ጊዜዋን የምታሳልፈው እኔ ጋር ነበረ። ከመሄዷ በፊት ማለት ነውና፣ አቅመ ደካማ ናት። እኔ ነኝ ያለዋት ልጅ፣ እኔ ነኝ የምረዳት። ብዙውን ጊዜዋን የምታሳልፈው እኔ ቤት ነው እና አሁን እኔ ሶስተኛ ልጅ ነኝ እርጉዝ ስለነበርኩኝ ማለት ችላ አታርሰኝም ብዬ ስላሰብኩኝ እሷን አልንከባከባትም ብዬ አስቤ አገር ቤት ልክ ያት ነበር። ከወር በፊት ነበር የላኮ አገር ቤት። ሰው የመሆን ትልም በእናትነት ማኅፀን ይታየባል፣ ከዛም በቤተሰብ ውስጥ አልፎ ብዝሃ ማኅበረሰብን ተሻግሮ ሀገር ይወለዳል። መንትያ ዕንቁዎቹን ለመቀበል ናፍቃለች። ይህ እንስቅስቅ አንደበት፣ ማቅ የለበሰ ሰውነት፣ ሕይወት ፊቷን ያዞረችበት ቅጽበት። ሕይወት የት እንደምትጓዝ አማክራት ታውቅም እንዲሉ ሦስተኛ ልጇን ለመውለድ ነፍሰ ጡር ሁና የከረመችው በላይ አሸናፊ መንታ ልጅ ተገላግላለች። ሳቅና ደስታ ፌሽታም ሆነ አጋጣሚው ግን ድንገት ደስታዋን ገታው። ሞት አይቀርምና የበላይና ታረፉ። ከዛ የካቲት አስራ ሁለት ነው ቀኑ። ሆስፒታል ገባሁኝ ለወልድ ስድስት ሰዓት አካባቢ ነው የወለድኩት። እንደ እንዳጋጣሚው ነው መንታ ነበረው ልጆቹ እኔ ስድስት ሰዓት ወልጄ እሷ ለካ ስምንት ሰዓት ከበሊት ስምንት ሰዓት ላይ አረፈች። አሁን የመንትዮቹ እናት መንታ ተገላግላ ዳግም የሐዘን መንታ ረገዘች። አይመልሱት ነገር አይቻል ደጋግማ ኔው ጋር ባቆያት ይሻል የነበር ብቻ ሆኗል። እሷው ጋር የቀረው ነገር እንደ ወጉ ቁማ እናቷን አልቅሳ መቅበር ሳትችል ቀረች። መልሷ ዝም እርር ብቻ እኔ ጋር እንኳን በቆየት ይሻላታል። ስምንት ሰዓት እሷ አረፈች። ከዛ ቤተሰብ ያው አራት ስለሆንኩኝ እንዳልጨናነቅ ብለው ያው አራት ስለሆንኩኝ መቅበርም አልችልም አልነገሩኝም ነበረ እኔ ለእሷ መንገድ ፈልጌ ነበረ ያው መንታም ስለወለድኩኝ ደስታዬን ላጋራት በጣም ፈልጌ ነበረ ያለችኝ እሷ ናት ስልኬንም ደበኩኝ ነበ በጣ ጠፍቷል ምናምን በበላይ ቤት ሁሉ ነገር በእንቅርት ላይ ጆሮ ደግፎ ሆኗል። ቀኑ ይባስ መጨለሙን ተያይዞታል። መከራው እንደ ማዕድ እየተቀነሰ ይቀርብላታል። ከእናቷ ሐዘን ላይ ሌላ ስቃይ፣ ሌላ መከራ ተጨመረ። የእናቷን ሐዘን ለመካፈል ወደ ክፍለ ሀገር ያመሩት ስድስት ዘመዶቿና የቅርብ ጓደኞቿ በመኪና አደጋ ሕይወታቸውን አጡ። የባሰው ደግሞ ለካ እነሱ ቤተሰብም አብዛኛው ጎረቤት በዙሪያ የለም። ግራ ገባኝ። ገዛ መጥተው ነገሩኝ ተዘዋዝበው ቀስ እያሉን ነገሩኝ፣ አብዛኛውን ነገር ጭራሽ እሷን ሊቀብር የሄዱ ቤተሰቦቼ አብሮ አደጎቼ ደግሞ ስድስት የሚሆኑ ሰዎች የሄዱበት መኪና ተገልብጦ እንደሞቱ ደግመው ነገሩኝ። ደስታዋን መከራ የዋጠው የመንትዮቹ እናት ከእናቷ በተጨማሪ ቤተሰቦቿን በመኪና አደጋ ማጣቷን በሰማችበት ወቅት ራሷን ስታ እንደነበር ታስታውሳለች። እናቴ በይ መታ ታድርሰኛለች እንኳን ባለው ደስታዬን ትጋራለች ብዬ ስጠብቅ ነበር። የእሷ ሳይንስ ደግሞ ሌሎች ቤተሰቦች ሲጨመሩበት በተለይ ዚህ ላይ ስላደጋው የወሊሶ ከተማ ጸጥታ ቢሮ ነው የጠየቀው። ፋና ሚዲያ ኮርፖሬሽን ከከተማው ፖሊስ መምሪያ ይህን መረጃ አግኝቷል። አደጋው የተከሰተበት ቦታ ደቡብ ምዕራብ ሸዋ ዞን ወሊሶ ወረዳ ፉዱ ጎራ ቀበሌ ልዩ ቦታ ኮላሳ የሚባል አካባቢ ነው። ወደ አንድ ሰዓት አካባቢ ነው ኖርማሊ አልፏል። ወደ አገር ቤት እየሄዱ ነው ለቅሶ ሲኖ ትልቅ ሲኖ ያው እነሱ መጥቶ የሆነ ጉድጓድ ውስጥ ተገልብጠው አለ ሰዎቹ። ከዛ የተገለበጠው ሰዎቹ እንዳለ ተጭኖ ሆስፒታል ደርሰዋል። የበላይ እናት ላይመለሱ ተሸኝተዋል። አብሮ አደጎቿን እንደ ወጉ አስታማና ጠይቃ ሳትቀብር በአንዲት ቀን ቅጽበት አታቸዋለች ነገር ግን ክንዷ ላይ በታቀፈቻቸው መንትያ ምትኮቿ ትጽናናለች። ቢሆንም የበላይ ደስታ የመታረሻዋ ጊዜ ግን ሙሉ አይደለም። ከፍጥነት ወሰን በላይ ማሽከርከር የበርካታ ኢትዮጵያውያን ጎጆ ጽልመት እያለበሰ ነውና ከእርሷም ጎጆ ይህ ሐዘን ገብቷል። የአደጋ መንስኤ ሌሊት መሄድ ነው። እንትን መኪናው ይህም ምንባቱም ሲኖም በጣም ፍጥነታዊ መኖሩ እና በስነ ስርዓት አለመንዳት ሌሊት መሄድ አለመጠባበቅ ነው። ኖርማሊ ጨለማ ስለሆነ ቶሎ ለመግባት ለመቸኩል ቶሎ ከእንትኑ ለመውጣት ለመቸኩል ቸኩላ ነው የዚህ ላይ ያደረገ ሁለቱም አቃሎች ማለት ነው።